ዘንድሮ ይረቻ ከስድስት መቶ በላይ ከሰመር ነው የተቀበልኩት። አንድ ክፍለ ከተማ ራሱ ሁለት መቶ እስከ 300 ሰው ስላለበት በጣም ብዙ ነው የተቀበልኩት። ስለዚህ ኤ አይ ጠቅጠቅመን ስለሰራን ምን እናረጋለን? አንድ ዲዛይን መጀመሪያ ዲዛይን እናረጋለን። ከዛ ማቴሪያሉን ፈልገን ሰርቴን ልብሱ ከመጣልኝ እንፖስታለን፣ ካልመጣ ደግሞ አንፖስትም ለከሰመር ይደውላል ቲክቶክ ላይ ያለው ግን ትሰራላችሁ ሲሉኝ፣ ኑና ሱቂውን ነው የምንለው። እዛን ጊዜ ሰርቴን ስናሳይ ከሀሳቡ በላይ እራሱ ቲፒ ሰጥቶኝ ነው የሚሄዱ። በጣም ደስ ያላችሁ ማለት ነው። እነዚህ እዚህ የሚታዩ ሁሉም እዚህ ላይ ያሉ ሁሉም ኤአይ ተጠቅመን ዲዛይን ያደረገን ነው። ሰንድሮ የማና ሳይድ ልብሶች ደግሞ አሉ። አሁን ሚዲያ ላይ ምን እናደረጋለን፣ ከበፊቱ አሁን ያመጣን የስራ አካሄድ አዲስ ዲዛይን የምትፈልግ ከሆነ በቴሌግራምም አንልክም በሶሻል ሚዲያ ላይም አንለጥፍም። ሱቅ ከሰመር ይመጣል በስልክ ነው የምናሳየው። በስልክ ያሳየን ልብስ አንተ ፕሮግራሚ ላይ ሳትጠቀም ሌላ ሰው ላይ ከተገኘ ኃላፊነት አለብን። ለሌላ ከሰመር አይሰራ፣ ለአንተና ለአንተ ብቻ እንደ ቪአይፕ ማለት ነው ለማንም አንሰራ ያንተ አንቴ ላይ ነው የበቃ ማለት ነው። የወለጋ ባህላዊ ብሌን ስንጠይቅ ወይ የወንድ የወየሴት ያመጣል፣ ዲዛይነር ዝርዝሩን ያመጣል። በጣም ነው ማለት በጣም ነው ያገዘን ዘንድሮ።